መስከረም 17 2018 ጤና ይስጥልኛ አድማሽ ተመልካቾች፣ እንደምን አረፈዳችሁ? የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወልዲያና ደሴ የሚደረገው ትንቅንቅ እንደቀጠለ ነው። ፋኖ በወልዲያ ከባድ ውጊያ እያደረገ ሲሆን የአገዛዙ እግረኛ ጦር ሙሉ ለሙሉ ከጥቅም ውጭ ሆኗል። በዚህም ታንክ፣ መድፍ፣ ድሮንና የጦር ጀት በወሎ ውጊያ እየተደረገባቸው ነው ያገዛዙ ጦር አለኝ የሚለውን ሁሉ ቢያደርግም ምንም ሊፈይድ አልቻለም። ፋኖ ወልዲያ ገብተዋል። የወልዲያ አንድ ሶስተኛ ክፍል በፋኖ ቁጥጥር ስር ወድቋል። ባለስልጣናትና ካድሬዎች ተማርከዋል። በዝርዝር የምንመለከተው መረጃችን ነው። የብልጽግና ኮረኔሎች በፋኖ ተቀንድሸዋል። በሄሊኮፍተር ወደ ባህር ዳር መወሰዳቸው ሲነገር አሁን ከወልዲያ አራት አይሱ ዚሬሳም ክምር የመከላከያ ጦር ወጥቷል። አገዛዙ በድሮን ባልተጠበቀ ሁኔታም ፋኖን እመታለው በ ሚል የራሱን ጦር መጨፍጨፉም ተነግረዋል። ሶስት ንጹሐን ህጻናትም በድሮን ተገድለዋል። አንድም የፋኖ መሪ የፋኖ አባል በድሮን አልተነካም። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለም ደሴ አረንጓዴ ሜዳ የጥምር ጦሩ ካምፕ ውስጥ መሬት ያንቀጠቀጠ ከባድ የቦምብ ፍንዳታ ተሰምቷል። ዙሪያውን ውጊያም እየተደረገ ነው። የአገዛዙ ጦር እርስ በራሱም የገጠመ ይመስላል። በዝርዝር እንመለከተዋለን። ወዲህ ደግሞ የጎጃም የአፋባሃ ጦር ጎጃምን ተሻግሮ ወሎ ገብቷል። የዘመነ ካሴና የምሬ ወዳጁ ጦር ባድረጉት ከባድ ውጊያም መካነ ሰላምን ከብልጽግና ጦር ነጥቀው ከተማዋን ሙሉ ለሙሉም ተቆጣጥረዋል። እንዲሁም ሌሎች የወሎ ከተሞችም በፋኖ ቁጥጥር ስር ገብተዋል። ይዘንበታል በዝርዝር የምታደምጡት መረጃ ይዘንበታል። ወዲህ ደግሞ የፋኖ አመራሩ የጦሩ ገበሬ አርበኛ ታዘበው ሻምበል ና ኮማንዶ ፍቅሩ ከምርኮኞች ጋር ያደረጉትን ቆይታ ይዘነዋል እና አስደምጣችኋለን። ሰላም ጤና ይስጥልኝ አድማች ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማች ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታ ሰዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለው። በወሎ ከባዱ ትንቅንቅ እንደቀጠለ ነው። በደሴ በወልዲያና በሌሎች በርካታ አካባቢዎች ውጊያው እንደቀጠለ ነው። የአማራ ፋኖ በጎጃም ወሎ ገብቷል። በዘመቻ ደማሊ አባና ደው ወደ መካነ ሰላም የተሻገረው የቴዎድሮስ እዝ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ ከምንልክ እዝ ጋር በመተባበር መካነ ሰላም ከተማን ሙሉ ለሙሉ ተቆጣጥሯል። የጎጃም የዘመነ ካሴ የአፋ ባሃ ጦር ወሎ ተሻግሮ ነው ከሚኒልክ እዝ ጋር በመተባበር መካነ ሰላምን የተቆጣጠረው። ከየሰፈሩ ታፍስ የገባው የአብይ አህመድ ሰራዊት አስክሬንና መቆስለኛም ሳነሳም ሩጫ ላይ ነው። ይህ በእንዲህ እንዳለ በወሎ የሚደረገው ትንቅንቅ ቀጥሏል። አመራሩ በየግንባሩ እየፈረጠጠም ነው። በደቡብ ወሎ መስተዳደር ዞን ተንተ ወረዳ ሙሉ በሙሉ በአናብስቶቹ ቁጥጥር ስር ገብታለች። አማራ ሳይንት ወረዳ ጀንሳ ከተማ የመሸገው ጥምር ጦር የቀኝ አዝማች ይታገሱ አረጋው ልጆች ከ12 ሰዓት ጀምረው በሚገባው ቋንቋም እያናገሩት ይገኛሉ ሲሉም የሚዲያችን ምንጮች ገልጸውልኛል። አሁን ሌሎች አካባቢዎችም በፋኖ ቁጥጥር ስር እየገቡ ነው። ተንታና ደንሳ ከተሞች በፋኖ ቁጥጥር ስር ገብተዋል። ሌሎችም እንደሚገቡ ይጠበቃል። በአሁኑ ሰዓት ጋርሸና ከተማ ላይ አንድ የጦር ሄሊኮፕተር አርፏል። ሰሞኑን እየተደረገ ባለው ውጊያም የ12 ሁለተኛ ክፍለ ጦር ምክትል አዛዥ ሲማረክ፣ ዋና አዛዡ ደግሞ ቆስሎ ለጥቂት ማምለጡን ሚዲያችን መዘገቡ አይዘነጋም። ዋና አዛዡ ኮረኔል ደሞዝ በጋሸና ከተማ የሕክምና እርዳታ እየተደረገለት ቆይቶ ነበር። የመትረፍ ድሉም ጠባብ ነው ሲባል ቆይቷል። አሁን ስቱዲዮ ከገባን በኋላ በደረሰን መረጃ ደግሞ ሄሊኮፕተሯ ተመልሳ ሄዳለች። ሄሊኮፕተሯ ቆስሎኞችን አሳፍራ ወደ ባህር ዳር ከተማ አቅጣጫም ተመልሳለች። ዛሬ መስከረም 17 2018 2008 ዓ.ም ሶስት ሰዓት ከሰላሳ ገደማ ጋሸና ከተማ ላይ አንድ የጦር ሄሊኮፕተር አርፋ ነበር። በሰሜን ምስራቅ የ12ኛ ክፍለ ጦር አዛዥ ኮረኔል ደሞዝንና የክፍለ ጦሩ አርዲናስ ናስ ኃላፊ እንዲሆን የውጊያ መሐንዲስ ቆስለው እያጣጣሩ ነበር። በተጨማሪም በእዙ ስር የ303 ኮር ከፍተኛ አመራር የሆነው አንድ ኮረኔል ኮልመስክ ዙሪያ በተደረገ ውጊያ ብልቱ ላይና አይኑን ተመቶ በሞትና በህይወት መካከልም ይገኛል። የተሻለ ህክምና ለማግኘት ወደ ወልዲያ ሆነ ወደ ጎንደር መንቀሳቀስ አልቻሉም ነበር። ናጀሬ ዙሪያ ገባውን ክርችም ጥርቅ ማድርገውት ዘግተውታል። ዛሬ አንዲት የጦር ሄሊኮፕተር ጋሸና በማረፍ ቁስለኞችን አሳፍራ ወደ ባህር ዳር ከተማ አቅጣጫ ይዛቸው መሄዷን አሁን በደረሰን መረጃም አረጋግጠናል። ወደ ወልዲያ አልፋለሁ። አሁን ላይ መከላከያ በጀት ድሮን ታንክና መድፍ ታግዞም ወልዲያን ላለማስያዝ የሞት ሽረት እያደረገ ነው። ምንጫችን ከስፍራው የላከው መረጃ እንደሚያሳየው ሁለት ድሮኖችን ብልጽግና እየተጠቀመ ሲሆን አንደኛው ድሮን ድሮን አታክ ሙሉ ጀነቶን ይዞ ከዩኒቨርስቲው እስከ ሞላ ጊዮርጊስ መርጦ እንዲሆን መቻሬ ሰዋ ሚዲያ ወንድምና አካባቢው ድረስ እየዞረ ነው። ሌላኛው ድሮን ደግሞ ድሮን ሁለት ከጎንደር በር ጀምሮ ጉቦና ጦጣ ማድሪያውን ይዞ እስከ ጥቁር ውሃ አልገዶም አፍሪካ ኬርና ቃሊም ድረስ እየተሽከረከረ ነው። ወልዲያ ሚካኤል ካርሃቱ አካባቢ ሌላ ድሮን እንዳለም መረጃዎች እየወጡ ነው። አገዛዙ ትላንት ከአፋር በኩል እንደ አዲስ አምጥቶ ወልዲያ ላይ ካሰፈረው ሰራዊት በተጨማሪ ሁለት ሰው አልባ አውሮፕላኖችን በማሰለፍ ራሱን ለመከላከል ሙከራ እያደረገ ቢሆንም፣ ነገር ግን ከወደ ፋኖ የተሰነዘረበትን ጸረ ማጥቃት መቋቋም አቅቶት ከተማዋን ለቆ መሸሹም ተረጋግጧል። አሁን ብልጽግና ያለው ብቸኛው አማራጭ የጦር ጀት ድሮን የሆነ ታንክና መድፍን ማዋጋት ነው። በቅጽል ስሟ ሰሜን ኮሪያ ተብላ የምትጠራ ወልዲያም በቀለጠ ውጊያ ቀጥላለች። ዘመቻ አርበኛ ደማሊ አባናደው አራተኛ ቀን ተጠናክሮ በበርካታ ግንባሮች የቀጠለ ሲሆን ከጠዋቱ 12 ሰዓት ጀምሮ የሰሜን ወሎ መናገሻ የሆነችው ወልዲያ ሰሜን ኮሪያ ላይ ሞርተር እያጓራ ድሽቃ እያሽካካም። ክላሽ እንደ ርችት እየተንጣጣም። ምድሪቷ በድሮን በታንክና በመድፍ በአየር ላይ የጦር ጀቶች ምድራዊ ሲኦል ሰማያዊ ሲኦል ሆናለች ሲሉ አናብስቶቹ ለሚዲያችን ገልጸዋል። በምድር ሜካናይዝድ ጦር እየደበደበ ሲሆን በሰማይ ድሮን ቀጠናውን እያሰሰም ይገኛል። ይሁን እንጂ ጀግኖቻችን በእሳት ተፈትነው ያለፉ ናቸው ወይ ንቅንቅ ብለዋል ሲሉም የአካባቢው ማህበረሰብ በደስታ ፋኖ እየመጣልን ነው ሲል ገልጾልኛል። ትንቅንቁ እየቀጠለ ሲሆን በከባድ መሳሪያ ወልዲያ ከተማ ዙሪያ ቤቶች እየወደሙ ነው። ንጹሐንም እየተገደሉ ነው። የድሮን ድብደባንም አጠናክሮ ቀጥሏል። ሶስት ንጹሐን ህፃናት ተገድለዋል። ከዚሁ ጋር በተያዘ ወሎ ላይ ብልጽግና ያልተጠበቀ ኪሳራ ራሱን በራሱ ላይ አድርሷል። ወሎ ወልዲያ ላይ ፋኖን እመታለሁ ብሎ የራሱን ሰራዊት በድሮን ጭቃ ማድረጉንም የውስጥ ምንጮች ገልጸዋል። ወልዲያ የራሱ ሰራዊት ላይ ፋኖን አጠቀሁ በሚል ነው ድሮኗ አመድ ያደረገቻቸው። እስካሁን አንድም የፋኖ አባል በድሮን ምንም አይነት ጉዳት እንዳልደረሰበትም ከቦታው አረጋግጠናል። ሶስት የአማራ ህፃናትን ንጹሐን ግን ተጨፍጭፈዋል። የወልዲያ ካድሪ በዚህ ሰዓት ምንጃርኛም እየጨፈረ ነው። ሞቅ ያለው ጨዋታ፣ ትንቅንቁ እንደቀጠለ ነው። እስካሁኗ ሰዓት ድረስ የከተማዋ አንድ ሶስተኛ በፋኖ ቁጥጥር ስር ገብቷል። ባይበገሬዎቹ የአማራ ልጆች በቁጥጥር ስር ወልዲያ ልትገባም ጥቂት ደቂቃዎች አልያም ሰዓታት ቢበዛ ቀን ቢፈጅ ነው ሲሉም የከተማው ነዋሪዎች ለሚዲያችን ገልጸዋል። ወልዲያ በዚህ ሰዓት ጉቦም ከፊል መቻሬ ኬላ፣ ጎንደር በር፣ አደንጉር፣ መብራት ኃይል፣ ሌሎች የከተማዋ አካባቢዎች በፋኖ ቁጥጥር ስር መግባታቸውንም አረጋግጠናል። ግጥሚያው ቀጥሏል። ትላንት ከክልሉ ጸጥታ ቢሮ በተሰጣቸው ትእዛዝ መሠረት ከሐራ ወደ ወልዲያ ተመልሶው የነበሩ ካድሬዎች አንዳንዶቹ በፋኖ ቁጥጥር ስርም ገብተዋል። የወልዲያ ካሬ በአሁኑ ሰዓት እሳት እየዘነበበት ነው። ከንጋት ጀምሮ በከተማዋ ከባድ ትንቅንቅ እየተደረገ ነው። ትላንት አገዛዙ ወልዲያ ላይ ትልቅ የስም ማጥፋት ደግሶ እንደነበር ይታወቃል። የከተማዋ ካሪዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ ካራ ወደ ወልዲያ ተመልሰው የመስቀል ደመራ በዓልን ከህዝቡ ጋር ተቀላቅለው እንዲያከብሩና ወልዲያ ሰላም ናት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይ ተገኝተው ነበር። ፋኖም ካሪዎቹን ለመምታት በሞስዶ እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታዮች ምዕመናን ይደነግጡብኛል በሚል ለምጣዱ ሲባል አይጧ ትለፍ ስትል ካሪዎቹ አመልጠው አብልጠው ነበር። ህዝበ ክርስቲያኑ በዓሉን አክብሮ ወደ ቤቱ እስኪመለስ ድረስም የፋኖ ኃይል ተኩሱን አቁሞ ነበር። ነገር ግን ዛሬ ከንጋት ጀምሮ ድጋሚ በከፈተው ማጥቃት የከተማዋን አንድ ሶስተኛ በቁጥጥሩ ስር አስገብቷል። በከተማዋ አሉ የተባሉ ካድሬዎችም አንዳንዶቹ በፋኖ እጅ ገብተዋል። ስማቸው በዝርዝር እንደደረሰንም እናጋራቸዋለን። ወልዲያ ላይ የብልጽግና እግረኛ ጦር አልቻለም፣ ተፍረክርኳል። በከተማዋ ከወደ ፋኖ የተከፈተበትን ጥቃት መቋቋም ያልቻለው የብልጽግና ኃይል በሞትና በሕይወት መካከል ለሚገኘው ሰራዊት እገዛ እንዲደረግ ቀዩ ጋሪያና ቆቦ ላይ የነበረውን ጦር የባቡር መንገዱን ተከትሎ እንቅስቃሴም አድርጓል። በተጨማሪም አፋር ቡሬ ግንባር የነበረው በከፍ ያለው አምድ የሚመራው ሜካናይዝድ ጦር አጥቢያ ሌሊቱን ተጉዞ ወልዲያ ገብቷል። ግን መመከት አልቻለም። እሱም እየፈረጠጠ ነው። በከፊልም ተድምስሷል። በአሁኑ ሰዓት ባህር ዳር አየር ማረፊያም የሚግ እንቅስቃሴ መኖሩንም አረጋግጠናል። በተጨማሪም ከንጋት ጀምሮ ሁለት ባይራክታር ድሮኖች በከተማዋ በንጹሐን ላይ ፍጅት እየፈጸሙ እንደሆነም ቀደም ብለን ነግረናችሁ ነበር። ሶስት ህጻናትም እስካሁን ባለው ተገድለዋል። ፋኖች ያንን መራራ ኃይል ክንዳቸውን በአገዛዙ ወታደር ምሽጎች ላይ ራይሳ ሳያሳዩ እያሳረፉ ነው ነው። ከደቂቃዎች በፊት በአራት አይሱዚም ኤፌሰር ሙሉ የተጫነ የብልጽግና ኃይል አስከሬን ከጥቁር ውሃ ወደ ሼህ ሙሐመድ አሊ ሁሴን አላሙዲን ስቴዲየም ተወስዷል። የአይንማኞች አረጋግጠውልኛል። ከወልዲያ ስንወጣ በቀጥታ ወደ ደሴ አልፎ አለው። ጠዋት በነበረው የዜና ወጃችን፣ ስምንት ቀበሌዎች በደሴ ዙሪያ የሚገኙ ቀበሌዎች ማለት ነው፣ በፋኖ ቁጥጥር ስር መግባታቸው መዘገባችን ይታወሳል። አሁንም በደሴ ዙሪያ ውጊያ እየተደረገ ነው። ከዚህ ጋር በተያያዘ መሃል ደሴ ላይም ሌላ ሰበር ዜና ተሰምቷል። ወሎ ደሴ አረንጓዴ ሜዳ ሰፈር ላይ ያለ የጥምር ጦሩ ካምፕ ውስጥ ከባድ የቦምብ ፍንዳታ ተሰምቷል። እዛው እርስ በራሳቸው ሳይጀምሩ አይቀሩም ሲሉም የአካባቢ የመረጃ ምንጮቻችን ገልጸውልናል። ነገር ግን እስካሁን በደሴ የፋኖ እንቅስቃሴ ባይኖርም የቦምብ ፍንዳታው በካምፕ ውስጥ ተሰምቷል። በዚህ ካምፕ ውስጥ ከዚህ ቀደም መከላከያ ሰራዊቱና ሚሊሻም እርስ በራሱ ገጥሞ እንደነበረ የሚታወስ ነው። ዛሬ ላይም ምናልባት በሁለቱ ኃይሎች መካከል ውጊያ ተከፍቶ ሊሆን እንደሚችልም የአካባቢው ምንጮቻችን ገልጸውልናል። ነገር ግን እጅግ ድምፁ የሚያስፈራ ከፍተኛ የቦምብ ፍንዳታ በአረንጓዴ ሜዳ ሰፈር ላይ ያለው የጥምር ጦሩ ካምፕ ውስጥ ተሰምቷል። ከወልዲያ በኋላ ደሴ የዋንጫ ጨዋታ እንደሚደረግባትም ይጠበቃል። አሁን በቀጥታ ከጦር ግንባር መረጃዎቻችን ስንወጣ የፋኖ አመራሮቹ ከምርኮኞች ጋር ቆይታ አድርገዋል። ከምርኮኞች ጋር ከብርሃኑ ጁላ ምርኮኞች ጋር ያደረጉትን ቆይታ በጥቂቱ አድምጠንና ተመልክተን እንመለስ። ፋኖ ማለት ፈሪሃ እግዚአብሔር ያለው ስብዕና ያለው ታጋይ ነው ማለት ነው። ምክንያቱም ቅድም ሲባል እንደነበረው ፋኖ ሲወጣ ከቤቱ ስነልቦና ብቻ ይዞ ነው ይወጣ። ይህ ዛሬ የምታዩት ትጥቅ፣ አማራ ክልል ጠቅላላ ያለው ትጥቅ እናንተ የሰጣችሁት ነው ማለት ነው። ለምን? እውነትን ይዞ እየታገለ ስለሆነ ማለት ነው። እውነትን የያዘ ሰው ደግሞ ያሸንፋል። እናንተ ስትመጡ በትጥቅ ብዛት ቢሆን በሰራዊት ብዛት ቢሆን እናንተ ስትመጡ በየአካባቢው ፋኖ ሶስት አራት ሆኖ ሲወጣ እያንዳንዱ ተጨፍልቆ ያልቅ ነበር ማለት ነው። ግን እየታጠቀ እየተደራጀ አሁን ያለበትን ደረጃ እያያችሁ ነው። በዚህ ውጊያ የፋኖ ይህ ሁሉ ሲማረክ ይህ ሁሉ ሲሞት የፋኖ ይሞታል እንዲ አስከሬን አይታችኋል አላያችሁ? ማለለ ስለዚህ ፋኖ እውነትን ይዘን የሚታገሉ ማለት ነው። ስለዚህ እናንተ ይህ ስርዓት ለኢትዮጵያ አይጠቅም። እናንተ ደግሞ የሀገሪቱ መከላከያ ሰራዊት መሆን ከፈለጋችሁ ትክክለኛ ዓላማ ካለው ከፋኖ ጋር ሁናችሁ ሀገሪቷን የምናስጠብቃት በጋራ ነው ማለት ነው። ስለዚህ የሀገሪቱ መከላከያ ሰራዊት ማለት የሀገሪቱ ዳር ደንበር ጠባቂ የሀገሪቱ ህዝብ የሀገሩን ህዝብ እንደ ሻማ ሆነ ቀልጦ የሚያገለግል ነው ማለት መከላከያ ሰራዊት ሊባል የሚችለው መከላከያ ሰራዊት ሊባል የሚችለው የሀገሪቱ ህብረ ብሔር ተዋጽኦ ያለው ለሀገሩ ህዝብ ቀድሞ የሚሞት ስለዚህ እናንተ አሁን እናንተ ያላችሁት መከላከያ ሰራዊት ደግሞ በተቃራኒው ለሀገሪቱ ሰራዊት ለሀገሩ ህዝብ የሚሞት ሳይሆን የአገሩን የሚጨፈጭ ሰራዊት ነው ማለት ይሰራል። ግልጽ ነው አይደል? ስለዚህ ከዚህ በኋላ ደግሞ በጋራ እናንተ ምንም አትሆኑም። ከዚህ በኋላ የሚሟላው ነገር ይሟላላችኋል። ወደምትሄዱበት ወደ አካባቢ የሚሄድ ይሄዳል፣ የሚታገል ይታገላል ሲባል እንደነበረው ግን፣ ባለፈው ለምሳሌ ተማርኮ ቃሊም ላይ መልሶ የሚታገላል ከዚህ በፊት እዛ ላልኪው ላይ ማርከ ነው ተመልሶ የሚታገል ድጋሜ ያዝነዋል። እንደዛ ከሆነ ግን ድጋሜ ርህርና አይኖረንም ማለት ነው። ከዛ ውጭ ግን ትግሉ ገብቶት እውነተኛ ትግል መሆኑን አውቆ ተረድቶ ይህ የፋኖ ትግል ለዚች ሀገር ሉዓላዊነት ያስጠብቃል ለዚች ሀገር አስፈላጊ ነው ብሎ ደግሞ የገባው ካለ ደግሞ እዚህ ይታገላል ማለት ነው። ግልጽ ነው አለ

ይህንም ፋኖ ደግሞ ሌላው ይህ ስርዓት ለዚች ሀገር በቃ ይችን ሀገር የመጨረሻ የሚያጠፋት ስርዓት እንደሆነ አውቃችሁ፣ ሌሎች ጓዶቻችሁም ከዚህ ስርዓት ወጥተው ወደ ቤቱ የሚሆነው ወደ ቤቱ፣ ከዚህ ከፋኖ ጋር ተቀላቅሎ የሚታገለው እንዲታገል የእናንተ ማስተዋጽኦ ያስፈልጋል ማለት ነው። ይበቃኛ ማመሰግን ነው። እሺ አመሰግናለሁ። እንግዲህ አርበኛ ኮማንዶ ፍቅሩ እባላለሁ። የአማራ ፋኖ ብሔራዊ ኃይል ምን ልክዝ የግዙፉ ላስታ ውራጃ ሳምነው ኮር ምክትል አዛዥ ነኝ። መልካም እና ወደ ጉዳይ ስገባ እንግዲህ በሰሞኑ ክተት ዘመቻ ብለን ባወጅ ነው እንደ ሰሜን ወሎ ጠቅላላ እንደወሎ በጣም አሪፍ ድሎችን እያቀናጀን ና እያገኝ እንገኛለን ማለት ነው። አንድነት ሀይል ነው። እዛችን በሰጠንን ተልኮና በሰጠነን በሰጠንን ኃላፊነት ከተለያዩ ክፍለ ጦሮች ጋር ሁነን ከተለያዩ ኮሮች ጋር ሁነን በሰራ ነው አንዳንድ ስራዎች ማለት ነው። ብዙ ቦታዎችን አስለቀናን። በዚህ ቦታዎችን ብዙ ድሎች አግኝተናን ማለት ነው። አንደኛ ከቦታዎች ሲጀምር በልባላ ጊዮርጊስን አስለቀናን ብልባላ ጊዮርጊስን አስለቀናል። ሁለተኛ ኮሎመስክን አስለቀናል። ሶስተኛ በቅሎ ማለቂያን አስለቀናል። ሙጃን አስለቀናል። ወንዳችን አስለቀናል። ስለዚህ እነዚህን በሁለት ቀን ኦፕሬሽን ነውን ይህን ሁሉ ቦታዎችን ያስለቀቅነው ማለት ነው። አሁን ደግሞ ግማሻችን ግማሹ ኃይል ደግሞ ወልዲያ ገብቶ የወልዲያን ብልጽግናና የወልዳያን የወልዲያን አካባቢ ሲያስቸግር የነበረውን የአብይ ሰራዊትን እያሯሯጠ ይገኛል ማለት ነው። ወደ ሀራ መለስ ስል ወደ ድሌ ዛሬም ወደ መቄት አካባቢ ላይ መቄት ግማሽ መቄትን ተቋጥረን ወደ ጋሸና እየፎረጠጠ ይገኛል። ብልጽግና የላሊበራ አካባቢን በሽብር እየተገኘ ነው። የላሊበራ አካባቢ ምን እንበለዋለን ብለን እናስባለን። ወደ ድሉ ስመጣ ግን እንግዲህ ድሉ በጣም ቆንጆ ነው፣ አሪፍ ነው። እንደ ላስታውራጃ አሳምነው ኮር ያገኘነው ድል በዚህ በሁለት ቀን ኦፕሬሽን ወደ አምስት ሞርተር ወደ ስድስት ድሽቃ ወደ ሰላሳ ሁለት ብሬኖች ወደ ስድስት መቶ ሰባት መቶ ሀምሳ ክላሾች ተተኳሾች እንግዲህ የክላሽ ወደ ሀያ ሺህ የሚሆን ተተኳሽ ማርከናን የዙሃ ሶስት ወደ ሁለት መቶ ሀምሳ የሚሆን የድሽቃ ተተኳሽ ደግሞ ወደ አስራ አንድ ሺህ የሚሆን እነዚህ ስንማርክ የሞርተር ቅንቡላ ወደ መቶ አስር ቅንቡላ መኪናዎችን ወደ አስራ ስድስት ባለ ያው ፋሽስቱ እና የብን ጸረ አማራዎች ሲንሸራሸሩበት የነበረው እናቶቻችን በእርግዝና ምክንያት በተለያየ ነገር በወላድነት ለመውለድ ወደ ሕክምና መሄድ አቅቷቸው በየገጠሩ ቤት እና በተለያየ ቦታ እየተሰዉ ወይም እየሞቱ ለእነሱ መኪና አንልክም ብለው ሲንሸራሸሩበት የነበረው ወደ አስራ ስድስት መኪናዎችን ሁለተኛ ደግሞ ፋሽጡ አብይ አህመድን ወንበር አስጠባቂ መከላከያ ሰራዊት የሚሸራሸርባቸውን ወደ አራት መኪናዎችን እነዚህን ማርክናን ማለት ነው። አሳምነው ሌላስ ታሳምነው ኮር ማለት ነው። ሌላ ምርኮኛ ወደ ሶስት መቶ ሀምሳ አስራ ሁለተኛ ክፍለ ጦር ሙሉ ለሙሉ በእኛ ተደምሳ ትገኛለች ማለት ነው። ተደምሳለች ይላል ተደምሷን ወደ ሶስት መቶ ሀምሳ የሚሆኑ ደግሞ ማርከነው ይዘነዋል ማለት ነው። ኮኔሬል ሙሉ ማርከናን ሻለቃም አለ ሻምበላ አመራሮችም አለ ሙሉ አመራሮችን አዛዡ ብቻ ነው ቆስሎ ያመለጠው ማለት ነው። እሱም ያው ተሰውቷን ያው የሚባል ነገር አለ። ከዛ ውጭ ግን ምክትል አዛዡንም ሻለቃ አመራሮችንም ሙሉ ለሙሉ በእኛ ቁጥር ስለ አውልናቸው ማርከናቸው እንገኛለን ማለት ነው። ተጨባጭ ኢንተርቪው እና ተጨባጭ ማስረጃ ምንልክላችኋለን ማለት ነው። እዛ ውጭ ምርኮኛውን ያው በእንክብካቤ ይዘን እንገኛለን። ምክንያቱም እኛ የአማራ ማህበረሰብ ነን፣ የአማራ ህዝብ ነን። የአማራ ማህበረሰብ ደግሞ ለአማራ ብቻ ይቆም አይደለም፣ ለኢትዮጵያ የቆመ ነው። ይታወቃል ከዚህ ቀደም ይሄ መከላከያ ሰራዊት በሰሜን ሲመታ ጮማውን፣ እንጀራውን፣ ቅቤውን ይዞ ሲከተል የነበረ ማህበረሰብ፣ ወርቅ ላቀረበ ጠጠር የተወረወረለት ማህበረሰብ ነው። ግንያን ተጣጣር ተወረወረብኝ ብሎ የኦሮሞን ኦሮሞ ነኝ ብሎ የሚያስብ ሀይል ኦሮሞን ተጠቅሞ ኦሮሞ ግን እንደማይደግፈው ይታወቃል። ብሄር የሌለው ሃይማኖት የሌለው ዘር የሌለው ወንበሩን ብቻ በሰው እንደሚያስጠብቅ አብይ አህመድ እና የብርሃኑ ጁላ ሰራዊት በእኛ ተማርኮ ይገኛል። ግን እንክብካቤ እያደረግንላቸው እንገኛለን ማለት ነው። ያው ምርኮኛውም በተደገፈ በማስረጃ የተደገፈ ነገር እንልከላቸዋለን ማለት ነው። የደረሳችሁም አለ አሁንም እንልክላችኋለን ማለት ነው። ድሉ ይሄን ይመስላል። አመሰግናለው። የአማራ ፋኖ ብሔራዊ ኃይል ምኒሊክ እዝ ላስታሳምነው ኮር ምክትል ወታደራዊ አዛዥ አርበኛ ኮማንዶ ፍቅሩ ሙልዬ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እንግዲህ እንዳደመጣችሁት ነው አድማሽ ተመልካቾች፣ በየሰዓቱ በርካታ መረጃዎች እየወጡ ነው። ለመዘገብ የሚያስቸግሩ በርካታ ድሎች በየደቂቃው በየሰዓቱ እየወጡ ነው። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና እጅግ በርካታ ድሎችን እየተቀዳጀ ነው። በነገራችን ላይ በወሎ ቀጠና ያሉ ዘገባዎች በርከት ስላሉ ነው እንጂ በጎጃምም በሸዋም በጎንደርም ውጊያዎች እየተደረጉ ነው። ነገር ግን በወሎ ከበድ ያለ ውጊያ እየተደረገ ስለሆነ ነው የሚዲያ ሽፋኑም በዛ ላይ በርከት ያለው። ስለዚህ በቀጣይ የዜና ወጃዎቻችን የጎጃም የሸዋና የጎንደር የውጊያ መረጃዎችን የሚዘና የምንቀርብ ይሆናል። አሁንም ተጨማሪ መረጃዎች ባሉ ቁጥር ቶሎ እየተመለስን መረጃዎቹን ለእናንተ የምናቀርብ ይሆናል። ወልዲያ ደሴ፣ ሌሎች የወሎ ቦታዎች ውጊያ እየተደረገባቸው ነው። በተለይ ወልዲያ ላይ የፋኖ ኃይሎች ዛሬ ምሽቱን ድረስ ሊገቡ ይችላሉ ተብሎ ይጠበቃል። በአገዛዙም በኩል እጅግ ከፍተኛ የሆነ ስጋት ተፈጥሯል። ከዚህ ጋር በተያያዘ አገዛዙም ድሮን፣ ታንክ፣ መድፍ፣ ሌሎች ከባባድ መሳሪያዎችን እየተጠቀመ ነው። ምክንያቱም የአገዛዙ የእግረኛ ጦር ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ሆኗል። አንድም የአገዛዙ የእግረኛ ጦር ውጊያ ለማድረግ ከፋኖ ፊት መቆም አልቻለም። ስለዚህ አገዛዙም ወልዲያ እንዳትያዝበት በድሮን በጀቶችና በታንክና በመድፍ የሞት ሽረት እያደረገ ነው። ከዚህ ጋር በተያያዘ የፋኖ ኃይሎች የሚያደርጉትን እንቅስቃሴ እንዲሁም የሚኖሩትን አዳዲስ መረጃዎች እየተከታተልኩኝ ወደ እናንተ ማድረሴን እቀጥላለሁ። ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁን፣ ቪዲዮዎች ሲወጡ ላይክ ማድረጋችሁን፣ የደውል ምልክቱን ማብረታችሁን እንዳትረሱም